ዞርየአሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ አልሐምዱልላህ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ ላይ ሸር በማድረግ ቤተሰብ ሁኑ። ላለሁ እንግዲህ ዛሬ በአዲስ ቪዲዮ በሚደንቅ ቪዲዮ መጥቻለሁ ማለት ነው። እዳ ምን አባቱን ሴት ሆኖ አይቀር ሴት ሆኖ አይቀር፣ ልክ እንደ ሰሊና ማለት ነው። እናት ወልድ ያለች ልክ እንደ ሰሊና አይነት መንታ መንታውን ትውልድ እናት ማለት ነው። እንደ እኛ ያለውን ሆሮ ሳይሆን እንደ ሰሊና ያለውን ጀግና ጀግናውን እናት ትውልድ ማለት ነው። ለማንኛውም እንግዲህ ያያችሁት ንራላችሁ ላለሁ እኔ የዝቼ ልሽ ብቃቷ ላዴንቀው እንጃ ብቻ በምን ቃላት እንደምገልጻት አላቅም፣ በምን ቃላት እን ምን እንዲህ የምል ብቻ አላቅም ማለት ነው። ከምላችሁ በላይ ከምላችሁ በላይ ማለት ነው። ጋይስ ከምላችሁ በላይ እኔ የሴት ጀግና የሴት ወንድ ታንዲያ ይሉ ሁለት ወንድ የተዘረራቸው አደረገችላቸው። አንዱም በካናቲራ አንዱን በቦክስ አንዱም በቴስታ። ወላሂ እንኳን ሴት ቀርቶ አየለም ወንድ እንዲህ አያደርግም ማለት ነው። ወላሂ ወላሂ እኔ ከምላችሁ በላይ ማለት ነው። ከምላችሁ በላይ በጣም ያጀበኝ ኒንጃ ታሁን ቀደምም እንዴ ዙ ዘረራቸዋለች አድርጭ ወንዶቹም አሁን ወንዱ እንዴ ዛ አድርጋለች። በኪያ የተነሳ ታዛም ወዲህ ደግሞ መልሳ እንዴ ተድርጋለች በተደጋጋሚ ይችላል ልጅ። አሁን ሌላው ቀርቶ ከኪያ ወዲህ በጥላቶች እየተፈለገች ያለችው ታንድ ጊዜም ሁለት ጊዜ ነው ማለት ነው። ሁለት ጊዜ ሙሉ እንዴ የምታውጥ አድርጋላቸዋለች ማለት ነው። ለማንኛውም እስኪ አብረን እንመልከት ማለት ነው ጋይስ። እኔ አድንቂያታ አድን ኒንጃ ብቻ ሰሊናን የምትወዱ ላይክ ሰብስክራይብ አድርጉኝ። እንዲሁም ሰሊናን ደግሞ እናሳድጋት እንነተባበራት ማለት ነው። እዛ እሴት ጋር ሄዱ አንዱ አንተ እዛ ታልጋ ቤት አንዱ አንተ አልጋ እንትን እያለ የሚሽለጣለጣው ሴት ለሴት እዛ እንትን የሚለውን ሳይሆን፣ እንዲዛ ልጅግና ብቃት ያለው ለእህቶቻችን ሩጦ የሚደርስን ሰው፣ ለወንድሞቻችን ሩጦ የሚደርስን ሰው ነው ማበረታታት ያለብን ማለት ነው። ሰው እንደ አንቺ አይነት ሰውነት ነው የምፈልገው፣ አለቄ ከመውሰዴ በፊት ለእኔ ይፈልግሻለሁ። እሺ እሺ

አድነቅ አለ ማድነቅ ተባር ነው ማለት ነው። ሴትዮ ይች ሴትዮ ይየ ልበላት ይህቺ ወንድ ወንድ ልበላ ወንድ ወንድ እኮ ናት። ወንድ ወንድ በቃ እንደ አላህ Subhanahu Wa Ta'ala ወንድ እንጃ ሴት አድርጎ ሀለቃት እንጂ ወንድ አድርጎ ቢያልቃት ኑሮ ምን ብዬ እንደምናገራችሁ አላቅም ማለት ነው። በጣም ተምላችሁ በላይ እኔ እንዲዝህ አለ ምን እንደምላችሁ ብቻ አላቅም ማለት ነው። ተምላችሁ በላይ ተምላችሁ በላይ ማለት ነው። እንግዲህ ሴት ልጅ ሁለቱን ወንድ እንደዛ አድርጎ እንደ

ለማንኛውም እኔ ምን እንዲምል ብቻ አላቅም። በጣም ቃላት ያንሰኛል። ስለ ሰሊና እየተመላችሁ በላይ ማለት ነው። ወላሂ እኔ ተመላችሁ በላይ። ምክንያቱም በተደጋጋሚ በተደጋጋሚ እንዲህ ያለ ነገር አጋጥሟታል። በተደጋጋሚ ይሄው እጅ አልተሰጠም እስካሁን ድረስ ማለት ነው። በነገራችን ላይ እኔ በጣም ነበር የሰጋሁላት ሁለታ ማለት ነው። በጣም ሰግቼላት ነበር፣ ግን የትናንትና ሟሎችን ምን እንዲመላችሁ ብቻ አላቅምና ያው ማታ እንግዲህ

አሁን ተመሳሳይ እኩል ነን። ያንተም ጾታህን ይዣለ የኔን ጾታ ብትይዝ ያንተን ጾታ ይዣለሁ። የታባክ ነው የምታመልጠኝ አለች። ኋላ ሰሊና ማለት ነው። ጀግናዊቱ ወንድ እኮ ናት። ወይ ግን እኮ እናንተ የእሷ ባል የሆነ ባር ራሱን ጠበቀ ሀገር። አቤት ለባይ ክብለ ማለት ነው። አቤት ለባይ ክብለ ታላት ደርቅ። ይኸው ልክ እንደዚህ ጣጣ ታረጋለ። ስለዚህ ሰሊና ጋር በመከክር አላዲየለ በመከክር በመተሳሰብ እንጂ በሌላ ነገር ከሆነ ካራቲና ነው ካናቲራ ጣጣ ታደርገዋለች፣ ማለት ነው። ስለዚህ ለማንኛውም እኔ በጣም ደስ ብላኛለች፣ በጣም ተመላችሁ በላይ ደስ ብሎኛ አለ። እንኳንም እነሱ እጅ አልገባች፣ እነሱ እጅ ብትገባ ኑር አስባችሁታል፣ የሚሰሯትን ስራ ህቂቀትን፣ የሚሰሯትን ስራ አስባችሁታል። ብዙ ነገሮችን አከላሽፈባቸዋለች፣ ማለት ነው። ስለዚህ እነሱ ያን ነው ለመባቀም እንትን የሚለት አሁን በኋላ ግን ቢያንስ ተሰብስበው ብዙ ሆነው ሊሄዱ ይችላሉ። ድሮን ፈርተው ነበር ሁለቱ ሆነው የመጡት። እንኳን ሁለት አይደለም ሌላም ሆናችሁ ብትመጡ እሷ ዘራራቻችሁ ማን ነው ራስ አርጋችሁ ክዲያ። ለማንኛውም ለወደፊቱ ሳሊና ራስሽን ጠብቂ ነው የምለው ውዴ።